አለበለዚያ የኮንትራት ኑሮ አይደለም። ክርስትና ለአንድ ሰሞን ፋሽን አይደለም። ክርስትና ለአንድ ሰሞን የምንለብሰው ሌላ ወቅት የምናውልቀው አይደለም። እስከ ዘመናችን ፍጻሜ የምንኖርበት ሕይወት ነው። ዛሬ ጀመር ነው አይደል የምንጨርሰው? ምናልባት ሞት ሲገላግል። ስን ሞት ነው ኩን ምእመነ እስከ ለሞት ነው። እስከ ሞት ድረስ የታመን ኩን ነው። እግዚአብሔር እስከ ሞት የታመን ያደርገን በቸርነቱ። እንዲህ ያሉ ክርስቲያኖች አሉ። አንዳንድ ክርስቲያኖች ደግሞ ሁለት ጊዜ የሚመጡ አሉ። እነዚህ የለየላቸው ናቸው። በክርስትና እድሜያቸው በህይወታቸው ሁለቴ ነው የመጡት ሁለቴም በሰው ትከሻ ነው የመጀመሪያው መቼ ይመስላቸዋል በአርባ ወይ በሰማኒያ ቀናቸው ለጥምቀት ሁለተኛው ሲሞቱ ለቀብር ኦርቶዶክስ ቤተክርስቲያን እኮ የላት አይነት ልጅ የለም እንዲህ ያሉ ልጆች አሏት ሁለቴ ነው የመጡት ከዛ በተረፈው ቤተ ክርስቲያን አያውቋት ተጠምቀዋል ከዛ ጣፍተው ልብ ለው ከርሞ መጨረሻ ለቀብር ዛሬ ብዙ ቦታ የተቀመጡ የዚህ ቤተክርስቲያን ልጆች አሉ ኦርቶዶክስ መሆናቸው የምታውቁት የቀብራቸው እለት ነው የሞት እለት ቀብሩ እዚህ ቤተክርስቲያን ጓሮ ነው ሲባል እገሌም ኦርቶዶክስ ነበር ትላላችሁ። ከዛ በተረፈ ቤተክርስቲያን አይመጡም አያውቋትም። እንዲ ያሉ ኦርቶዶክስያን አሉ። ሰውየው ሥዕል ሊስል ፈልጎ ተነሳ አሉ ኋላ መልአክ ነው መስለው ብሎ አሰበና መልአክ ለመሳል ወጣ። ሲያስበው መልአክ አይገኝም። ስለዚህ ከቅዱሳን መላእክት አንዱን ለመሳል አንድ መልአክ ይመስል ሰው አግኝተው መሳልና ክንፍ መቀጠል እንዳለበት ተረቶ ወጥቶ ሲፈልግ በጣም የሚያምር ህጻን ልጅ ያገኛል አይ ሄ ሕፃን ልጅ እንደ ሲያዩትን መልአክ ነው ይመስለው ብሎ ሳለው ሳለውና ክንፍ ቀጥሎለት ይሄ ከቅዱሳን መላእክት አንዱ ነው ብሎ ሸጠው። ሲሸጥ ሰው ሁሉ እንዴት ያምራል ይሄ መልአክ እያለ ገዛው። ከዛ ኖረ ኖረና ብዙ አመት ቆይቶ ደግሞ አሁን ደግሞ ሳጥናኤልን መሳላለም ሰይጣንን አሰበና የት ነው የማገኘው ሲያስብ የት ነው የሚያገኘው እሱ እሱንም አይ ሰይጣን ይመስል ሰው ፈልጌ ክንፍ ቀጥዬለት ነው መሸጥ ያለብኝ ብሎ አስበ ወጣ። ሲዞር ሲዞር ሲዞር ቆይቶ አንድ ቆሻሻ ስፍራ ላይ ሁለት ቀኑ ከወደቀ ያለው ሰክሮ እንዳልሆነ ሆኖ ሰውነቱ ጭርመጥመጥ ብሎ ተበላሽቶ የወደቀ ሰው ያገኛል። ይሄ የወደቀበትን ቦታ ራሱ የሰይጣን ቦታ ነው፣ የአጀሬ ቦታ ነው። በዛ ላይ ሰውየውም ራሱ እሱን ይመስሎታል። በግብርም አይደል እንደ አካሉም ሲታይ ራሱ ያስፈራል። መሳል አለብኝ ሰይጣን ነው ብሎ ብዬ ብሎ ይስለውና ክንፍ ቀጥሎ ሰይጣን ይሄን ይመስላል ብሎ ሸጠው። ብዙ ሰዎች ሁኔትም ሰይጣን በስመ አብ ወልድ ስቅዱስ ያሉ ገዝተው ወሰዱት ኋላ ታሪኩን ሲያጠኑ ለካ ድሮ መጀመሪያ ህጻን ሳለ መልአክ ነው ብሎ የሳለውን ልጅ ነው። ኋላ እዛ ወድቆ አግኝቶት እንደገና ሰይጣን ነው ብሎ የደገሙ አንድ ሰው ሁለቱንም ሆነ። አንድ ወቅት ከቅዱሳ መላእክት አሉ፣ ሌላ ወቅት ሰይጣን፣ አንድ ወቅት ገብርኤል፣ ሌላ ወቅት ሳጥናኤል። እንዲህ ያሉ ሰዎች አሉ። ሲጠመቁ የእግዚአብሔር ልጆች ሆነው ቤተ ክርስቲያን ጸጋ እግዚአብሔርን አሳድራ ባርካ ከመላእክት ጋር አንድ አድርጋ ነው የሸኘቻቸው። ኋላ ተበለሻሽቸው ሰይጣን ሆነው ተርመጥምጠው ነ መጨረሻ ላይ ለቀብር ይመጣሉ። ከዚያ በኋላ ምን ዋጋል? ከዚያ በኋላ ይመጡና ፍታቱን አድምቁልም ባይሆን አራት ደብር ተሰብስቦ የፍታን እባካችሁ ይሉናል። ለምን በሕይወት ዘመናቸው መጥተውን እሳ አይገቡም ነበር? የናቋትን ቤተክርስቲያን ለቀብር ለምን ይመጡባታል? መጨረሻ ላይ እንዲህ አሉ። ኦርቶዶክሳውያንም አሉ እንዲ ያሉ ዘመዶች ካሏችሁ ኑ በሏቸው። እስኪ ይምጡ። ዛሬ የወቋት እንጀራ እናት አይደለችም፣ እናታቸው ናት። ዛሬ ወደ ቤተክርስቲያን መምጣት ይጀምሩ። አላማቸው ንስሐ መግባት መቁረብ ይሁን። የአባቶች አምላክ እንዲህ ያሉትን በቸረቱ ማስተዋልን ያደለል። አንዳንዶች ደግሞ ወደ ቤተ ክርስቲያን የሚመጡት ለግል ጉዳያቸው። ለምሳሌ የግል ጉዳይ ሲባል አይታችሁ እንደሆነ እሁድ ከቅዳሴ በኋላ በየመጠለያው ሰው ሰው ቦታ ያላችሁ እዚህም ጋር እዚህ መጠለያም ሰዋል እዚያ መጠለያም ጠጋ ስትሉ ሰዎቹ የመጡት ከቅዳሴ በኋላ መሆኑን ትረዳላችሁ። ይመጡት ከቅዳሴ በኋላ ነው። ተሰብስቧል። ስብሰባው ደግሞ የተለየ ነው። ከቤተክርስቲያን ጋር የማይገናኝ ግማሹ የእድር ስብሰባ ነው የያዘው። ሌላው እቁብ ሊጥል ነው የመጣው። አንዳንዶች ባልና ሚስት ሊያፋቱ ነው የመጡ። ለግል ጉዳያቸው ይመጣሉ። ልክ ቅዳሴ ሲያልቅ ይገባሉ። እቁብም ከሆነ ጥለው፣ እድርም ከሆነ ተሰብስበው፣ ባልና ሚስት ከሆነ አፋተው ይሄም ጉዳያቸውን ጨርሰው ይሄዳሉ። ስትመክሯቸው፣ ለምን አትመጣም ቤተክርስቲያን ብትሏቸው እ እኔ አንተ የምትመክረኝ እስኪ ውለታ ከቅዳሴ መልክ እዚህ መጠለያ ፈልገኝ ተቀምጬ እኮ አታጣኝም ነው የሚሏቸው። የመጡት እኮ ለእቁብ ነው እንጂ ክርስትና ገብቶ ሊማሩ አይደለም። ከግል ጉዳይ ጋር የተያዘ የምናየው። በተለይ ወጣቱም አንድ ችግር አለ። ወጣቱም እንዴ የግል ጉዳይ አለበት። እቁብ አይደለም ወይም ደግሞ አሁን የነገ የተነጋ ባልና ሚስት መፋታት አይደለም፣ ግን ሌላ የግል ጉዳይ አለ። አንዳንድ አንድ ልጃገረዶች ከቤታቸው ሲወጡ ነጠላ ጣፍተው መንፈሳዊ መስለው የሚወጡ ወጣቶች አሉ። የት ነው የምትሄጁ ሲባል አይ ዛሬ ጉባኤ ስላለ ነው እዚህ ጉባኤ ነው የሚሄደው ብሎ ይወጣሉ። በጣም መንፈሳዊ ናቸው። ተወጣለች ቤተ ክርስቲያን የምትደርሰው ጉባኤ የምትደርሰው ራሱ እንደ ቸርነት ሲባል ነው። መማር አትፈልግም። መጨረሻ ጸሎቱ ሲደመደም ሲያልቅ ትደርሳለች። ከዚያ ደጃፉ ላይ ቆም ብላ ግራና ቀኝ መገላመጥ ነው። በዘመኑ ቋንቋ ቦይፍሬንዷ ይጠብቃታል። ስለዚህ ከእሱ ጋር ተገናኘች፣ እጅ ለእጅ ተያይዘው ይዞራሉ። እስከ ሁለት ሰዓት ድረስ ሲዞሩ ሲማግጦ አምሽተው ማታ ቤት ትገባለች። የት ነው ያመሸሹ ካሏት ወላጆቹ አቤቴ የዛሬው ጉባኤ እንዲያው ከጉባኤ በኋላ ደግሞ እገሌ የተባለው ዘማሪ ተጠርቶ ከዚያ እገሌም ተጨምሯ እንዲያው እኮ በጣም ሰፊ ነበር ጉባኤው፣ ለዚህ ነው ያመሸነው። ስማ ጠናንታን ሄደችው ማን እንደሰበከ ማን እንደዘመረ ጠያይቃ ትገባለች ቤቷ። እንዲህ ሲማግቱ ኖሮ መጨረሻ ላይ መናፍቅ የሆኑና እኔ ቤተክርስቲያን ቤተርሻን አውቃታለሁ፣ ኖሬባታል ሌላ መች ተማሩ? የመጡት ለመማገጥ ነው። እግዚአብሔርን ያታልላል ሰው። እግዚአብሔርን ሊያታልል ነው የመጡት። አንዳንድ አንድ ደፋሮች እኮ ውጭ አይደለም ግቢ ውስጥ ገብተው ትምህርት እየተሰጠ ወደ ጓሮ ዞር ብለው ተቀምጠው አንዱ ዛፍ ስር ቁጭ ብለው እነሱ ሙት ናቸው። እዛው ሙት አጠገብ፣ መቃብር አጠገብ ተቀምጠው ሲያወሩ ናቸው። ያልሆነ ሲንቀባጥሩ ኖሮ ከርሞ የሚሄዱ አሉ። ሰው እንኳን ሄደው ለምን ወደ ጉባኤው ጠጋ ብላችሁ አትማሩ ቢላቸው በፍጹም አይሰሙትም። አይ እንጨረስበት የግል ጉዳያችንን ሂድልን ነው የሚሉት። እንዲህ ያሉ ወጣቶች አሉ። ወጣቱ ለምንድን ነው ወደ ቤተክርስቲያን የሚመጣው? በቤተ ክርስቲያን ስም የሚሰራው ሌላ ተግባር ስላለው ነው። እንዲህ ከሆነ ልናስተካክል ይገባል። ወጣቶች መጥፋት ካስፈለገ፣ መዘሞት ካስፈለገ፣ መዝለል ካስፈለገ እኮ በስሙ ለምን ነግዳለን? ለምን ሰው በድሮ አይሻልም። ወደ ቤቱ የጠራን ህይወታችን እንድናስተካክል፣ በስሙ መነገር ትልቅ ኃጢአት ነው። በዚህ ዓለም አንድ ሰው ባወጣው ስም የሆቴል ቤት ባለቤት አንድ ስም ቢኖረው አለም የተባለ ሆቴል ቢባል፣ እዛ ጎረቤቱ አለም ነው የኔም ሆቴል ስም ብሎ መለጠፍ አይችልም። በንግድ ስም እንኳን መጠቀም፣ በአንድ የነጋዴ ስም መጠቀም ትልቅ ወንጀል ነው። በእግዚአብሔር ስም፣ በቤተ ክርስቲያን ስም መነገድ ደግሞ ከዚህ በላይ ነው። ቤተ ክርስቲያን ሄጃለሁ፣ ገዳም ሄጃለሁ ብሎ ሲማግጡ ማደርጎ ትልቅ ወንጀል ነው። አዳር ሲባል ደስ የሚላቸው ወጣቶች ነው። ሲናግጡ የሚያድሩ ጉባኤ ሲባል ደስ የሚላቸው ነጠላ አጣፍተው ወጥተው በእግዚአብሔር ስም ሲነግዱ የሚያመሹ ወጣቶች አሉ። ይህ አላማው ያልገባቸውና አልገባቸው ማለት ነው ክርስትና ምን እንደሆነ ገና። እንዲህ ያለ የግል ጉዳይ ካለ ልናስተካከል ይገባል። የአባቶች አምላክ እንዲህ ላሉትን በቸረቱ ማስተዋለን ያድለን። የመጨረሻዎቹ ለተንኮል የሚመጡ ክርስቲያኖች ናቸው። እነዚህ ደግሞ መናፍቃን የላኳቸው ናቸው። ዛሬ መናፍቃን በውጭ የሚያደርጉት ሩጫ እንዳልተሳካላቸው አውቀዋል። ስለዚህ አሁን ምንድን ያመጡት በውጭ ማሰናከላቸውን ትተው ወደ ውስጥ ዘመቻ ጀምረዋል። ሰው እየላኩብን ነው። ሂድ ሰንበት ተማሪ ሆነህ አብረሃቸው ቆይተህ መጨረሻ ኮሚቴም ሲመርጡ ተመርጣ መጨረሻ ላይ ድንግል ማርያም ምንድን ናት እያልክ አስክዳቸው ብለው ሰንበት ተማሪ እንዲሆን የእነሱን ሰው መልምለው ልከውብናል። ገዳም ግባ፣ ጭስ ጭስብህ፣ ዳቤ ጋግ፣ አብረህ ተግባር ቤት እዚያው ከእነሱ ጋር ስትደክም ክረብ መጨረሻ ላይ ግን ምንኩስና ምንድን ነው ምን አቃጠለኝ ብለህ ጥለውጣ ተከትሎ ይወጣሉ? ያርጋስ ተብሎ ወደ ገዳ የሚልኩት ሰው አለ። ታድሶች ዛሬ እንዲህ እያደረጉን ነው። እንዲህ ለተንኮል የሚመጣ ጥሩ ጉባኤ ባለበት ሁሉ በተንኮል ይመጣ ሰው አለ። ምናልባት እንዲህ ያለ አመጣጥ የመጣን ሰዎች ካለን፣ ከግርግዳ ጋር ነው እየተጋጨን ያለ ነው። እግዚአብሔር ቤተ የመሰረታትን ቤተክርስቲያን በጠባባችን አንጠላትም። ያፈሰስ ነው ያለፈ ብዙ ሚሊየን ብር ወድሟል፣ ጠፍቷል። ቤተክርስቲያን ግን ምንም አልሆነችም። ወደፊትም ብራችን ይከስራል፣ ጉልበታችን ያልቃል እንጂ ቤተክርስቲያን ምንም አትሆንም። እንዲህ ያሉ ሰዎች ካሉ፣ ለተንኮል የመጡ ሰዎች ካሉ ወደ ልባቸው ይመለሱ። ከማን ጋር እንደሚጋጩ መለሱ ብሎ ያጥኑት። እንዲህ እኮ ነው የመጣብን። እመቤታችንን ፊት ለፊት መጥተው ካዷት አይሏቸው፣ አማላጅ አደለችም አይደለም ይሏቸው ይመጡና፣ እመቤታችን ድንግል ማርያም ተወዳታል። ውደድ አጥሩ ነው፣ ግን ቀራኒውን ለምን አታይም? ውዳዳት፣ አንተ ግን ቀራኒውን ጌታ ነው ቀራኒዎ። ስናይ ማን አለ ዚያ መስቀሉ ስር ነታችን የለችም እንዴ? አለች። ምን አይነት አይን ነው? ቀራኒው አይቶ ጌታ ብቻ ነጥሎ የሚያይ ልክ እኮ እንደ ቡቺ ማለት ነው። ቡቺ አይኗ አይታመምና ወደ አንድ ዶክተር ለሕክምና ትሄዳለች። ኋላ ዶክተር፣ እባክዎት አይኔ አይን ታሟል ብትል አይዞሽ ብሎ ቢያየው ሞጭ ሞጯል፣ ተበላሽቷል። እና የድመት አይን ይተካላታል። ኋላ የድመት አይን ተካና ለቼካፕ በአስራ አምስት ቀኑ ትመጣ መገራት በአስራ አምስተኛው ቀን መጣች። እንዴት ነው ቡቺ ተስማማሽ? አላት። አዎ በጣም ተስማምቶኛል የገጠም ክልኝ አይል ስታይ ከረምሻው ምንድን ነው ስታይ ከረምሹ ቢላት አይጣለች አሉ ምክንያቱም የተገጠመላት የድመት አይን ነው ታዲያ መንታይ ዛሬ እንደዚህ ሰይጣን የተለየ አይን ገጥሞላቸው ጌታን ብቻ ነው የምናየው የሚሏል እኛ ግን ከመሬታችን ጋር ነው አብረን የምናየው አይናችን የተስተካከለ ነው ስለዚህ ለተንኮል የሚመጣም ሰው አለ ቤተ ክርስቲያን ግን አይጠላትም እንዲያለም ሰው ወደ ልቡ ይመለስ ቅዱስ ጳውሎስ ወደ ደማስቆስ ሰይፍ መዞ ሲጓዝ አላማውን እንዲያስተካክል በመውጊያው ብረት ላይ ቢቆም ራሱ እንደሚጎዳ ተነግሮት አላማውን አስተካክሏል። እንዲያስተካክል ተነገረው። ጌታ ሆይ ምን አደርግ ዘንድ ትወዳለህ ብሎ ተመለሰ። ተወ በቃ የጠፋ ስራውን። እኛም እስካሁን ድረስ ያለ ዓላማ ከተጓዝ ከእንግዲህ ዓላማችን እናስተካክል። የአባቶቻችን አምላክ ንስሐ ገብተን ቅዱስ ስጋውን ክቡር ደሙን ተቀብለን በአላማ መተኛዎቹ የኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች ሆነን እንድንጓዝ እሱ በቸርነቱ ይርዳል። ሰማነውን በልቦናችን ያሳጥር።